የኢትዮጵያ እግዚአብሔር የደነግጋት ሰፊ መሬት ነው። በፍጹም መሬት አንሶም አይደለም። መሬት መሸጥ እንዴት ለአስከሬን ለሚወርቀው መስጠለብ ይበላል? እንዴት አፈር ይሸጣል? ይሄ ጥያቄ አይገባል። መቃብራት አንድ ድሀ ህብረተሰብ እንዴት የት ይገባል? ክርስቲያን የሆነ መቃብራት ተገዝቶ ለምን ይደረጋ ነበር? ህጻናቶችም ጭምር ድረስ እየተደረገ ያለው በቤተክርስቲያን ላይ ነው። በቤተክርስቲያን ላይ ለምን ይሄ ሆነ ሲባሉ መሬት አንሶ ምናምን። አሁን እንዲሁ ምናልባት አባታችን በድጋሚ እንግዲህ አሁንም ስለተባበሩን ለቃለ ጥያቄው ለቃለ መልሱ አመሰግናሉ። እንዲሁ ትንሽ በምድር ላይ በላይ ገነትም ምናልባትም ገነት ሊወርሱ የሚችሉ ሰዎች በምድር ላይ እየዋኩ ነው። ዕድሜ ልካቸውን ለጋሽ የሆኑ ለተራበ ለተጥር ማለት አረዘ ያለበሱ ያጠጡ ሰዎች ምድር ላይ በአንድም ሆነ በተለያየ መልኩ ሀብት ሳይኖራቸው ነገር ግን በውስጣቸው ፈራ እግዚአብሔር ያለባቸውና ከእግዚአብሔር ተገለጡ የሚኖሩ በአንዳንድ ሰዎች አጠራር ድሃ የሚባሉ ሰዎች ምድር ላይ ይኖራሉ። እነዚህ ሰዎች ደግሞ ከነጣት አንቀን ወደማያልቀው ዓለም በሚሄዱበት ህይወታቸው በምታልፍበት ሰዓት ቤተ ክርስቲያን ላይ የሚቸገሩበት ነገር አለ። አንደኛው ፍታት፣ ሁለተኛው ደግሞ መቃብር ለመቀበል የአስከልም ቦታ እየተገዛ ነው እየተሸጠ ነው። እና አሁን ላይ በሰፊው እስከ ሦስት መቶ ሺህ ብር ድረስ መቃብር በግንብ ምናምን ተገምቶ ስም አለ ሰሆን አሁን ትክክል አድረጉ እንዳልሳሳት ፎካል ፎካል የሚባል እነሱ ነገሮች እየተገነቡ ነው እና

ህዝብን እናገለግላለን ብለው ነገር ግን የማያገለግሉ መስረ ለኖሩ አባቶች እንዲሁ እነዚህ ዳሁ እየፈፈል የሚቀበርበት የአስከሬን በተመለከተ እንዲ ትንሽ መልስ ቢሰጡኝ። እንዲሁ ትንሽ ይሸጣል ጥያቄ በመሰረቱ ትክክለኛ ጥያቄ ነው ነው በአሁኑ ሰዓት ላይ ጊዜያችን ቀሳጢና የሌባ ሰዓት የማታ ላይ ሰዓት እና ሃይማኖታችንን የሚያስጠላ ቤተክርስቲያንን የሚያቋሽሽ ጊዜ ላይ ነው ያለ ነው እና በዚህ እንደው ጊዜ ፈጣሪ ምረቱና ቸርነቱን ይላክል። እናታችን ዜት እናታችን ድንግል ማርያም ሁሉ ቤዛ የሆነችው እናታችን ቅድስት ድንግል ማርያም ቤዛ አትባልም ብሎ ያለው ሁሉ አነሳ ነው እና ስለዚህ እሷ ቤዛ ያልሆነች ማለት ቤዛ የሆነለ ጌታችን ኢየሱስ ክርስቶስ ፈታሪያችን የወለደችልንን በደንግልና ምንም መርኩሰት የሌለባት እናታችን ቅዱስ እንግል ማርያም በዛይት ያልተባለች ማንም ንትባል ማንም ሊባል አይችልም። እንኳንና የደበስኩትን ልብስ የራሱ ቤዛ ይባላል፣ የማጠልቀው ጫማ ቤዛ ይባላል። ለግ ቤዛ ነው። እናታችን ቅዱስ ምገር ለአለም ሁሉ ቤዛ ነች፣ አማላጅ ነች። ታማለድ ያለች ለጌታችን አምላካችን እናታችን ቅድንግል ማርያም ወይ ምባክሽ እንደ ጌታ ከአምላክ አስታርቂ በሌሊም በድያለውና ተበደሊ ማንጪ ብለን ጠይቃት፣ የመሰጠን መልስ በጣም ቤዛ መሆኗን ያስረዳል። የምንጠይቀው በሙሉ የእሷ ቤዛነትና የእሷ ንጽህነት ንጽህነት ነው። ንጽህነቷ ማንም ሊቆርሰው ለምን ሊያነሰው አይችልም። ዝም ብለው ተምድር የተነሱ እሷ ማላጅ አይደለችም። እሷ ቤዛ አትባልም የሚለው ይሄ ኦርቶዶክሳዊ ሳይሆን አርመናዊ እኔ የምናገረው አርመናዊ ይህንን ማድረግ። ሁለተኛ ደግሞ መቃብራት ላልከው ጥያቄ መቃብራት፣ አንድ ህብረተሰብ እንዴት የት ይገበር? ክርስቲያን የሆነ መቃብራት ተገዝቶ ለምን ይደረጋል? በረ ህፃናቶችን ጀመር ድረስ እየተደረገ ያለው በቤተክርስቲያን ላይ ነው። ቤተክርስቲያን ላይ ለምን ይሄ ሆነ ሲባሉ መሬት አንሶ ምናምን ምናምን ምክንያት ብዙ ይበዛል። የኢትዮጵያ እግዚአብሔር የደነግጋት ሰፊ መሬት ነው። በፍፁም መሬት አንሶም አይደለም። መሬት ምሸጥ እንዴት ለአስከሬን ለሚወርቀው መስጠለብ ለሚበላ እንዴት አፈር ይሸጣል። ይሄ ጥያቄ አይገባል?

አንዳንድ ምናልባት እንደዚህ የሚሰሩ የተለያዩ ነገሮች የሚያደርጉት ገንዘብን የሚሰበስቡ አመፀኞች ቤተክርስቲያን ድግፍ አድርገው ገንዘብ የሚሰበስቡበትና ሀብት ኪሳቸውን የሚያደርጉበት ነው እንጂ በፍጹም ይሄ መደረግ የሌለበት ነገር ነው ስለዚህ ይህ የማይገባንና የማናያው ነገሮች ናቸው አንደኛ ስለ ፍትሐት ደግሞ ስናነሳ እንዴት ሀያ ሺ ብር ሰላሳ ሺ ብር አርባ ሺ ብር

ድሃ እንዴት አድርጎ ይቀበል? አድርጎ ክርስትና ክርስትና ለማስነሳት ስንትና ስንት ገንዘብ ከስፋ ከፍለህ ነው ክርስትና የምንነሳው? ክርስትና ለማስነሳት ይሄን ያህል ገንዘብ ነገር እንዴት ነው? ሁለተኛ ቅዱስ ቁርባን፣ ጣት ወጣት ሁሉ በቅዱስ ቁርባን እንዲገባ ነው እየተደረገ ሰዓት ነበር። ባለ ምንድ መሆኑ አንሳር አንድ በርኩሰት መንፈስ በርኩሰት ነበር እየዋሻው። እንዴት ነው ቅዱስ ቁርባን መቀበለ? እየዘረፍኩ እያደረበርኩ እንዴት ነው ቅዱስ ቁርባን መቀበለ? ከቤተክርስቲያን ቦታ ሰው ነገራል ዋሻ አለ። በስልክ ላይ ማውራው ራሱ አንዱ ውሸት ነው። በስልክ ላይ እዚህ ቦታ እደርሻለሁ እንኳን ማለት ገና አንድ ሶስት አራት ኪሎ ሜትር ቀብተኝ እዚህ እደርሻለሁ ብለን የምንናገርበት ነው። ያን ቅዱስ ቁርባን እየተቀበለ እንዴት እዚህ ቦታ ደርሻል? እና ይሄ ነገሮች ስላለ ቅዱስ ቁርባን ቅረቡ፣ ቁረቡ፣ ቁረቡ ስጋው ደግሞ ተቀበሉ እያሉ ይጭቀጭቃሉ። በበትረፈ ላይ ይሄ ነገር አይሆንም፣ ልጆቻችን እየተጎዱ ና ህብረተሰቡ ወደ አጋንንት ውስጥ እየገባ ነው ያለ። ይህንን እንዲረዱና እንዲያውቁት መመል የእናታችን የቀድስ የአስራት መቁራት ልጆች ናቸውና የጌታችን የአምላካችን የኢየሱስ ክርስቶስ ፍጥሮች ነንና የአዳም ልጅ ነንና የህዋን ልጅ ነንና እራሳችንን በአንድ አይተን በአንድ ብንመራ ጥሩ ነው። ሌላ ሌላ ሃይማኖት ወጥቶብን እንዲነሳብን እንዲነሳ ብን ያደረ የሚያደርገን ምንድ ነው? የእኛም ራሱ ቃለ እግዚአብሔርን ተምረት ተምረውት ቃለ እግዚአብሔርን የተማሩት ወንድሞቻችን አባቶቻችን ክደው በቃ በሚደረገው ነገር ተሴነድሮስን ጨምሮ የሚደረገውን ነገር እያልኩ መጽሐፍቶቻችን እና ስንክሳር መጽሐፍቶችን በጽላተ ሙሴ ላይ የሚቀመጡ በመንበር ላይ የሚቀመጡ ነገር ምስጢራዊ የሆኑትን ነገሮች አደባባይ ላይ ወጥተው ይህን እያደረጉ ይገኛሉና ይህ ነገር አሁን ያንን ነገር እያዩ ያንን አብስክራስ ነገር እየሰሩ አሁን አስማተኞች ሆነው ስንቶችን እያዘ እያበላሹ ስንቶችን እየጎግነ ያሉ በአንድ መልኩ ምናልባት ሕዝቡ መቁረብ ማለት ከልብ ተጸጽቶ ንጹሕ ሰው ሆኖ ነው ሰው መቁረብ ያለበት እንጂ ያለበዛ ግን ሁለት ልቡ ነው። መቁረብ ማለት አንድም መቀሰፍ ማለት ነው። ሁለት ነገር ያለ ያለው መቁረብ መቁረብ ወደ ፈጣሪ የበለጠ ከነበርንበት ወደ ፈጣሪ መጠጋት ሲሆን፣ አንድም ደግሞ ከነበርንበት ህይወት የበለጠ አዘቅት ውስጥ መግባት ማለት ነው። በጣም መጥፎ ነው እና ምናልባት በዚህ መልኩ አንደርስታንድ እንዲያደርጉት እንፈልጋለን ቪዲዮ ለሚደርሳቸው ሰዎች ስለዚህ ግን ምናልባት እንግዲህ ተመልካቾቻችን የቪዲዮ የሚደርሳችሁ አባታችን አባ ገብረ ማርያም ይባላሉ። የሚሰጡት አገልግሎት እናንተ መጽሐፍ ስለቻላችሁ ብቻ መጽሐፍ ሳይሆን፣ መናገር ስለቻላችሁ ብቻ መናገር ሳይሆን፣ አንድ ሰው ማየት አይኑ ያለው፣ ጆሮ ያለው ይስማ ነው እና ፕሮግራሙን ሄዳችሁ መጣችሁ ብትከታተሉ በጣም አሪፍ ነው። በሚዲያ በተለያየ ነገር ቢነገር እኮ በተለያየ ቦታ እንሄዳለን። ዛሬ ስጉሯ ማርያም ብዙ ሚሊዮን ህዝቦች የዳመባቸው ነው። ዛሬ እየተወራ ያለው እንደዚህ ነውና ምንድነው ምንጊዜ ቢሆን ሰዎች ሄደው ከዳመ በኋላ ብዙ ነገር ከተደረገ በኋላ ያ ቦታ በርኩሳኖች ይረገጥና የተቀደሰውን ቦታ የረከሰው ሰውዬ ሲረግጠው ያ ፕሮግራም እየረከሰ ሊሄድ ይችላልና እንጂ ነገር ግን እኔ አባታችን ስላልተነገረላቸው እንጂ ካሁን በፊት በሺዎች የሚቆጠሩ ምስክርነት ያልወለዱ ወልደው ማርገዝ ያልቻሉ አርግዘው በእግራቸው መሄድ ያልቻሉ በእግራቸው ሄደው ምንም አይናቸው ብዙ ነገር ሁሉ የተቸገሩ ከብዙ ከደዌ ከርኩስ መንፈስ የዳኑ ብዙ ነገሮች አሏቸው። እና እናንተ በማወቅ እንዳለማወቅ ሲሆን፣ ይህንን ነገር የምትናገሩ ሰዎች፣ በስህተትም ሆነ በተለያየ ነገር የምትናገሩ ልጆች በእኔም ስም ምናልባት ለራሳቸው ይቅርታ ብትሉ ደስ ይለኛል። እግዚአብሔር ፈጣሪ ይቅር በላችሁ። አቶን አገልግሎቱን ግን መጣችሁ አይታችሁ መሳተፍ ትችላላችሁ። በእርግጠኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ውስጥ ከ60 ሚሊዮን በላይ ይህን እምነት ይከተላል። በእርግጠኝነት አሁን መቶ ብንሞላ ሞላ ያ ሁሉ ሚሊዮን ህዝብ ችግር ውስጥ ነው። በእርግጠኝነት ነገር ግን ከችግር መዳን ይቻላል ወይም? አዎ ይቻላል። ማን ያድናል? እግዚአብሔር ነው የሚያድነው። የሚያድነው እግዚአብሔር ነው፣ ማንም እና ማንም አይደለም። ነገር ግን እግዚአብሔር የመረጣቸውም አሉ። ቤተክርስቲያን እኮ ጠባቂ መላእክት አላት። ከበር ጀምሮ እያንዳንዱ ነገር ቤተክርስቲያን ምናልባት ስታስተምሩኛል አልተማርንም ሊሆን ይችላል፣ እንጂ በስማም ስንልም እኮ ወደ ግራም ወደ ቀኝም አብሮት ለተሰቀሉ ከጀዳችን ከመለታች ከኢየሱስ ክርስቶስ ጎን በግራም በቀኝም ለተሰቀሉት ስገዱ ይላል እና ስለዚህ አንዳንድ የሚያውቁ ሰዎች መናገር እየቻሉ ሚዲያና ቦታ ስላላገኙ ስላልተነገረ እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ቤተክርስቲያን እምነቷም ትምህርቷም ማንነቷም ተነግሮ የሚያልቅ አይደለም። የአባታችን የአባ ገብረ ማርያም አገልግሎቱም ሁልጊዜም ወደፊት ይቀጥላል። ልዩ ስሙ አና ማርያም ወደ ወደ ውስጥ ገባ ብሎ ማንጎ ሰፈር በሚባለው። አባታችን ግን በዛሬው ዕለት ይህን ቃለ መጠይቅ ስለመለሱልን በእኔም ይህን ቪዲዮ በሚደርሳቸው በተመልካቾች ስም በጣም አመሰግናለሁ። እድሜና ጸጋ ይስጥዎት። ወደፊትም ላለው ፕሮግራም እንግዲህ ቪዲዮ መጠን የምንጠይቆት ይሆናል። በመጨረሻ የሚያስተላልፉት መልዕክት ካለ እና በዚህ ምንስጋ አመሰግናለሁ። እሺ ፕሮግራማችን ተከታዮች እንግዲህ አንተም እግዚአብሔር ይስጥህ ይህንን ቃለ ቃለ መጠየቅ ልታደርገኝ እና ልትጎበኘን ስለመጣ ይህንንም አገልግሎት እስከ መጨረሻው ድረስ እንድንከታተሉ ያድርገን። እኔም ባለኝ አቅም እግዚአብሔር በረዳኝና እግዚአብሔር በመራኝ አገልግሎትን እያገለገልኩ እገኛለሁ። እግዚአብሔር እንጂ ሌላ አዳኝ የለምና ከእግዚአብሔር ውጭ ምንም ነገር ስህተት የለውም። እግዚአብሔር ሁላችንንም አይቶ አይቶና መርምሮ ይማረን። እኛ እንደበላችን ካዩ እንደ ኃጢአታችን ያድነን፣ ይባርከን፣ ይቀድሰን ብለን ነው የምለው። ይ እኔም እንግዲህ ይህን አገልግሎት እያገለግልኩ ደስ እያለኝ እያገልጉ ይገኛሉ። እግዚአብሔር ከሁላችን ጋር ይሁን። ድንግል ማርያም አስራ ተበኩራት ልጆች እንዲ በረከቷና ጸጋ በረከቷ አይደርባችሁ። እኔም ጋር እጨርሳለሁ። ከታይ ቪዲዮችን እናስተካክላለን እዚብር